ን ዩክሬንን ን ቮሎዲሚር ዘለንስኪ ን ን ቮላዲሚር ፑቲን የአሜሪካና ሩሲያ ተወካዮች 12 ሰዓት የፈጀ ውይይት በሳውዲ አደረጉ። ነጩ ቤተመንግስት በሪያድ ከሩሲያ ባለስልጣናት ጋር የተደረገውን ዝርዝር መረጃ በይፋ አስታወቀ። የዋሽንግተንና ሞስኮ ተወካዮች ሁሉም ወገኖች ኃይልን ያላማከል እንቅስቃሴ እንዲያደርጉ ተስማሙ ተባለ። ይህ ስምምነት የሞስኮና ዋሽንግተንን ፍጥጫ ሊቀንሰው ይችላል የሚል ፖለቲካዊ ግምትም ተሰጠው። ምንም እንኳ ስምምነቱ ከመቼ ጀምሮ ተግባር ላይ እንደሚውል ከነጩ ቤተ መንግስት የተሰጠ መግለጫ ባይኖርም አሁን ላይ የተደረሰው ስምምነት ሁለቱ ወገኖች የሚስማሙ ከሆነ ከ30 ቀን በላይ ሊራዘም እንደሚችል ሞስኮም ይፋ አድርጋለች። ሶስት ዓመታትን ያስቆጠረው የሩሲያና ዩክሬን ጦርነት ብዙ ተነግሮለታል። የተለያዩ ድርድሮችም ተካሂደዋል። የሰሜን አትላንቲክ የጦር ጥምረት ኔቶም፣ የአውሮፓ ህብረት፣ የቀድሞ የባይደን አስተዳደርና ሌሎች ድርጅቶች ለዩክሬን በመወገን በሩሲያ ላይ የማዕቀብ ናዳ ማውረዳቸው የሚታወቅ ሲሆን ይህም የጦርነቱን አውድ እንዲሰፋ ከማድረግ ውጭ የሰላምን አማራጭ ማስቀጠል አልቻለም ነበር። በሩሲያ ወገን ደግሞ የሰሜን ኮሪያ ወታደሮች በጦርነቱ ቀጥታ መሳተፍም ሁኔታውን ውስብስብ አድርጎት መቆየቱ ዓለም የሚያውቀው ሀቅ ነው። ባለፈው ወር በሰውዲ ጅዳ ላይ በተደረገው ስብሰባ የዩክሬኑ ፕሬዚዳንት ቮሎዲሚር ዜለንስኪና አጋሮቻቸው መቃወማቸው ይታወሳል። አሁን ላይ ሩሲያና ዩክሬን በየግላቸው ከአሜሪካ ባለስልጣናት ጋር ባደረጉት ስምምነት በጥቁር ባህር ላይ የተኩስ አቁም ለማድረግ ከውሳኔ ላይ ደርሰዋል። የዋሽንግተን ባለስልጣናት በሰውዲ ከሩሲያና ና ዩክሬን ተወካዮች ጋር ድርድር ሲያደርጉ መሰንበታቸው የሚታወስ ሲሆን የሞስኮና የኬቭ ተወካዮች ግን ቀጥተኛ ድርድር አለማድረጋቸው ታውቋል። አሜሪካም ስምምነቱን አስመልክታ ይፋ ባደረገችው መግለጫ ሁሉም ወገኖች አስተማማኝና ዘላቂ ሰላም እንዲመጣ ከተባበሩ አስፈላጊ የሆነው የንግድ መተላለፊያ መስመርም ይከፈታል ብላለች። ድርድሩ የሩሲያም የእርሻ ምርቶች በጥቁር ባህር ላይ እንደ ልብ እንዲንቀሳቀሱ እንደሚፈቅድ የተደረሰ ስምምነት ቢሆንም ሞስኮ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚደረገው በምግብና ማዳበሪያ ንግዷ ላይ የተጣሉ ማዕቀቦች ሲነሱ መሆኑን ከመናገር አልተመለሰችም ነው የተባለው። ዩክሬን በበኩሏ የሩሲያም የጦር መርከቦች በባህሩ ላይ መገኘታቸው አደጋ ነው ስትል ስጋ ስጋቷን ብታስቀምጥም በስምምነቱ ላይ ግን ቅሬታ አላሳየችም ተብሏል። ነገር ግን ዘለንስኪ ሞስኮ ለስምምነቱ የማትገዛ ከሆነ ተጨማሪ ማዕቀብ እንዲጣልባት ለማድረግ እና ከአሜሪካ ወታደራዊ ድጋፍ ለማግኘት ጥረት ማድረጋቸው እንደሚቀጥሉ ለጋዜጠኞች ተናግረዋል። አክለውም ክሬምሊን ስምምነቱ ተግባራዊ የሚደረገው የተጣለብኝ ማዕቀብ ሲነሳልኝ ነው ስትል መናገሯ የቀጣፊ ምላስ ነው ሲሉ ሞስኮን ተችተዋል። ከዚህ ጋር በተያያዘም የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ በጥቁር ባህር ላይ የተኩስ አቁም ስምምነት ለማድረግ የተደረሰውን ስምምነት በጎ እርምጃ በሚል አወድሰውታል። ዘለንስኪ አክለውም የስምምነቱ ተግባራዊነት ለማወቅ ጊዜው ገና ቢሆንም ውይይቶቹ መደረጋቸው ትልቅ የሰላም ምልክትና ትክክለኛ እርምጃ ነው ሲሉ ለጋዜጠኞች ገልጸው ከእንግዲህ ማንም ዩክሬን ሰላም እንዲመጣ በሚደረገው ጥረት ላይ ቅን ፍላጎት የላትም ብሎ እጣቱን መቀሰር አይችልም ሲሉ በውስጠ ወይራ ንግግር የሞስኮን ባለስልጣናትና ዶናልድ ትራምፕን ወረፍ አድርገዋቸዋል እየተባለ ነው። ከዚህ በፊት የአሜሪካው ፕሬዚደንት ዶናልድ ትራምፕ ዘለንስኪም የሰላም መንገድን መጥረግ አይወዱም ሲሉ መውቀሳቸው የሚዘነጋ አይደለም። ሞስኮ አሁን ላይ የተደረሰውን ስምምነት እንዲጸና ከተፈለገ የተጣሉባት ማዕቀቦች መነሳት እንዳለባቸውም ጠይቃለች የሩሲያም ሰንደቅ ዓላማ ያለባቸው መርከቦች ምግብና ማዳበሪያ ይዘው እንዳይንቀሳቀሱ ማዕቀብ ተጥሎባቸው እንደነበርም ይታወሳል። በፈረንጆቹ የካቲት 2022 ሩሲያ ወደ ዩክሬን ልዩ ዘመቻ በሚል ከገባችበት ጊዜ አንስቶ አሜሪካም 6000 የሚደርሱ ማዕቀቦችን የአውሮፓ ሕብረት በ11 ዙር ከ20 በላይ አውስትራሊያም 137 18 ካናዳ 3185 ፈረንሳይ 20175 ጃፓን 1359 እንዲሁም ዩኬና ስዊዘርላንድ ብዛት ያላቸው ማዕቀቦችን ጥለውባት የነበረ ቢሆንም እንደ ምጣኔ ሀብት ተንታኞች የሩሲያ ምጣኔ ሀብት በዚህ ሁሉ ማዕቀብ ውስጥ አልተንገዳገደም ብለው ይናገራሉ። የአሜሪካው ፕሬዚደንት ዶናልድ ትራምፕ በሩሲያ ላይ የተጣለውን ማዕቀብ መቼ እንደሚነሳ ተጠይቀው ሁሉንም እንመለከታቸዋለን ከሩሲያና ዩክሬን ባለስልጣናት ጋር የተሳካ ውይይት አድርገናል ሲሉ መልስ ሰጥተዋል።

ሰላም የሰፈነበት የመርከቦች ዝውውር፣ የንግድ መርከቦችን ለጦር መሳሪያ አለመጠቀም፣ የሩሲያ ገበያ ለዓለም ተደራሽ እንዲሆን ማድረግ በሚሉና በሌሎች ጉዳዮች ጭምር ከመግባባት ላይ መድረሳቸውም ተነግረዋል። በዚህ በሪያድ ድርድር ዋሽንግተንና ሞስኮ በሰላም ጉዳይ ላይ አንዳቸውን አንዳቸው ዘብ እንደሚቆሙ የነጩ ቤተ መንግስት ባለስልጣናት አስታውቀዋል። በሳዑዲ የተደረሰውን የሁለቱን ሀገራት ስምምነት አስመልክቶ የክሬምሊን ባለስልጣናት በጉዳዩ ላይ አወንታዊ ምልከታ እንዳላቸው እየተናገሩም ይገኛል። በኒውክሌር በነዳጅ፣ በዘይት እና በኃይል ሌላ አቅርቦት ዙሪያ ጠቅለል ያለ ምክክር እንደተደረገ ክሬምሊን ይፋ አድርጓል። ኬቭና ሞስኮ በዓለም ግዙፍ የስንዴና የተለያዩ የምግብ ምርቶችን በስፋት የሚልኩ ሀገራት ሲሆኑ በሶስት ዓመቱ ጦርነት ምክንያት የስንዴ ዋጋ በዓለም ላይ ማሻቀቡ የሚዘነጋ አይደለም። በመጨረሻም የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ከሩሲያ ጋር በጥቁር ባህርና በኃይል አቅርቦት ዙሪያ ከስምምነት ቢደረስም ሞስኮ ግን የሰው አልባ አውሮፕላን ጥቃት እያደረሰች ነው ሲሉ ወቀሳ ማቅረባቸው ተሰምተዋል። ሁለቱ ሀገራት በአሜሪካና በሳውዲ አሸማጋይነት ከስምምነት ላይ ደርሰዋል ቢባልም ዛሬም ጦርነቱ አለመቆሙ እየታየ ነው። የሩሲያ ሰባልበ አውሮፕላኖች በማዕከላዊ ዩክሬን ከባድ ጥቃት ማድረሳቸውን የከተማዋ ወታደራዊ ባለስልጣናት መናገራቸው ተሰምቷል። ፕሬዚዳንት ዘለንስኪ በከተማዋ 15 ከባድ ፍንዳታዎች በሩሲያ ኃይሎች መፈጸማቸውን ገልጸው እስካሁን የደረሰውን የጉዳት መጠን ግን አለማወቃቸውን ይፋ አድርገዋል። የሩሲያ ባለስልጣናት የዩክሬን ሰባልበ አውሮፕላኖችን በቤልጎሮድ ግዛት ጥቃት ማድረሳቸውን ገልጸዋል። በሌላ በኩል ከዚህ ከሩሲያና ዩክሬን ጦርነት ጋር ተያ ተያይዞ የሰሜን አትላንቲክ የጦር ጥምረት ዋና ጸሐፊ ማርክ ሩቴ ሩሲያ ፖላንድን ጨምሮ የትኛውንም የጥምረቱ አባል ሀገራት የምትተናኮል ከሆነ አጸፋው ይከብዳል ሲሉ ማስጠንቀቂያ መስጠታቸው ተሰምቷል። ሩቴ በፖላንድ ዋና ከተማ ዋርሶ ከጠቅላይ ሚኒስትር ዶናልድ ተስክ ጋር ጋዜጣዊ መግለጫ በሰጡበት ወቅት ነው ይህንን እየተናገሩት። ሶስት ዓመት የሞላውን የሩሲያና ዩክሬን ጦርነት ለማስቆም በሩሲያና አሜሪካ መካከል የተደረሰውን የስምምነት ውጤት ሀገራቸው እንደምትቀበል ተስክ ተናግረዋል። የኔቶ አባል ሀገራት በተለይም ፖላንድና ባልካን ሀገራት ፑቲን በሚቀጥሉት ዓመታት ግዛታቸውን ሊያስፋፉ ይችላሉ የሚል ስጋት ካድረባቸው ቆየት ብሏል። ማርክ ሩቴም ፑቲንም ይሁን ማን እንደዚህ አይነት ፍላጎት ካለው ሕብረቱ እንደሚጋፈጥ ገልጸው ከባድ ምድራዊ መጠፋፋት ይፈጠራል ሲሉ አስጠንቅቀዋል።